መረጃ በጣም ብዙ መረጃ። አንቺና ቤተሰቦች ይህ ነገር እንደማታውቁ በጣም እርግጠኛ ነው። ታዲያ መረጃው ምን እንዳደርገው ነው የምትሰጡኝ? መጀመሪያ ክትትል ሊጀምር ነው የአንቺን እውነት ለመውጣት እንጂ እነሱ ለመጉዳት ብለን አልነበር። ግን ቀርበን ስናያቸው ሰዎቹ ይቅርታ የሚገባቸው ሰዎቹ። ከእርግብ ጋር ሰዎች አሉ በጣም ብዙ ሰዎች ናቸው። እነዚህ ከሰበሰብናቸው መረጃዎች አንደኛው። ታንቹ ደግሞ ምን ያደርጋል ምን አናቅም እኔ እናተምቹ መስከረና ፎቶ ነው የሰረቁ ሰዎች እንዳገናኘን እየተከታተልነው ነበር፣ ግን በመኪና መጠው ገሎ እኔ ብቃኛ ሴር፣ ምን ነው አልተመቾት? ምን አይደለም፣ እንደዚህ ወጥ ሰርታ ሰጥተት ሽሮ ራሱ እንደዚህ በጥብጣብ ሰ፣ አቤት ሙያ እያሉ የሚበሉት እና ይህኔ ልጅ እኮ እጇ የተለየ ነው። እሱ ማን የምስክር ነ፣ ዛሬ ገና ሴር፣ እንዴት ቅልል እንዳለኝ አትጠይቀኝ። አንዴት ለአንድዬ መረጃዎቹን በሙሉ ስለሰጠናት እንደው ቅልል ነው ያለኝ። አዎ ሀናን እኮ መዋሸት በጣም ይከብዳል። በጣም በጣም እንጂ ሳያት በሙሉ ኮንዶ በሰቀቀን እያለኩኝ ነበር። እሷ ግን ምን የምታደርጋቸው ይመስሎታል? አዎ ያልከው ትክክል ሳይሆን አይቀርም። እኔ ደግሞ ምን አልኩ፣ ምን ያህል የዋህ ብትሆንም እንደው ከሞተ ሰው ላይ ግን ትጨክናለች ብዬ አላስብም። እኔ እንጃ ብቻ። ግን እንደዛ ከመሳቀቅ የሆነ መፍትሄ ቢያስቡ ደስ ይለኛል። አንተ እኳ ብራይን ካለ አንይን ብዙ አላስጨንቃትም። ፋዘር አሁን እንደዚህ አይነት ምግብ ሰርች አብሎት አለው አላበሎት አሴር አቤት ፋዘር ወይዘሮ ባዩሽ ጉድና ሴራ ታወቀ። ወይዘሮ ሜላት ሁሉንም ነገር አውቃለች። ግን አብሯ ደ ጓደኛዋ ይሄን ታደርጋለች ብላ ስላልተገመተችና ስላልጠረጠረች ውሳኔዋ ምን ይሆን? ወይዘሮ ባዩሽ ላይ ትገላት ይሆን? ወይስ ደግሞ እስር ቤት አሳስራት ይሆን? ለመስፍን መናገር አልፈለገችም። ይህ ጦርነት ከኔ ጋር ነው። ስለዚህ አሳያታለሁ፣ የምድር ላይ ኑሮዋን ሲኦል አደርገዋለሁ እያለች ከዚህ በፊት ስትዝት ነበር፣ ግን እስካሁን ባዩሽ ጋር አልተገናኙም። ታዲያ ምን ተወስን ይሆን? ሰላም ቤተሰብ፣ እንኳን ደህና መጣችሁ። ላይክ አድርጉ፣ ቪዲዮውን ሼር አድርጉ። ስለመጣችሁ ከልብ አመሰግናለሁ። ሜላት ከሀና ጋር ያደረገችውን ውይይት በሚስጥር የያዘችውንም ነገር ጨምሮ ከሀናም ሚስጥር አድርጋ ቆይታ ነበር፣ ግን አሁን ላይ እውነታውን ለማወቅ ትንሽ ጫፍ የቀራት ትመስል ነበር፣ ግን አሁን ላይ ሁሉንም ነገር አውቃለች። ሀና ለአባቷ እንኳን ሚስጥሯን ጠብቃላት ነበር። አሁን ሜላት እና ሀና ሚስጥረኛሞች እናትና ልጅ ሆነዋል። በጣም ደስ ይላሉ። ሀናም ይህን ነበር ስትጠብቅና ስትፈልገው የኖረችው ሐኪም ቤት ጀምሮ ልጄ ማየ ተባብለው እንዲተቃቀፉ ምኞቷ ነበረ። ምኞቷ ሁሉ በደንብ ተሳክቶላታል። አናም ደስተኛ ናት። በዚህ ከእናቷ ጋር መራቅ አትፈልግም እና የአባዬ እያለች ቤተሰቦቿን ከቤተሰቦቿ ቤት አብራ እየኖረች ነው። እህትና ወንድሞቿን በዚህ ደስተኛ ናቸው። በተለይ ሰላም እናቷ ሁሉንም ነገር አስታውሳና ትውስቷ ወደ ኋላ እንደገና ተመልሳ ስለ እርግብና ስለ ሀና ማወቅ ብትጀምር ፍላጎቷ ነበር። ግን ወይዘሮ ሜላት ሁሉንም ነገር ላውስታውሳለች። ሜላት ለልጆቹ ያልነገረችበት አንድ ትልቅ ምክንያት አለ። ጠላቷን ማወቅ ስለምትፈልግ ነበር። ጠላቷን ደግሞ አሁን ላይ አረጋግጣለች ማን ጠላቷ እንደሆነ። ሌላው አባባ ኖላዊ ናቸው። አባባ ኖላዊ በሀና ሁኔታና በሀና የምታደርገው ነገር ይያዝናሉ። ሀናን ባለፈው ክፍል ላይ ስታለቅስ ባዩት ጊዜ በጣም ነበር ያዘኑት። ምክንያቱም ይቺ ልጅ ከቤተሰቦቿ ጋር መርጣ ሄዳለች። እኔ ተጭኗ ስድሬ ወደ እኔ እንድመልሳት አልፈለግም። ቤተሰቦቿ ጋር ደስተኛ ትመስላለች። ስለዚህ እሷ እኔን ብትፈልገኝ ከኔ ጋር ትሆን ነበር። ግን ደግሞ ከኔ በበለጠ ቤተሰቦቿን አስበልጣለች የሚለው ነገር በተደጋጋሚ ባይሜሯቸው ቢመጣም ለሀና ግን ግልጽ ሆኖ መናገር አይፈልጉም። ምክንያቱም እረ ራስ ወዳድ መሆን አልፈልግም። ይች ልጅ ቤተሰቦቿ ስታገኝና ደስተኛ ስትሆን ለምን እኔን ትተሽኝ ብዬ አሚሮዋ ውስጥ መጥፎ ቃላት እንድታስቀምጥብኝ አልፈልግም ነበር ያሉት እና ወይዘሮ ሜላት ከህና ጋ ባደረገችው ነገር አሁንም ቢሆን ያንን ነገር እንደጠበቀች ናት። ግን በመሀል የተፈጠረው ነገር በጣም ከባድ ነው። ወይዘሮ ሜላት የምታደርጋቸውን ጌጣጌጦች ያስቀመጠችበት ቦታ ባለማገኘቷ በጣም ነበር የደነገጠችው። በሰዓቱ ማንን እንዴት መጠየቅ እንዳለባት አላወቀችም። ከጠየቀች ት ውስጧ እንደተመለሰና ያስቀመጠችበትን ቦታ ከተናገረች ያ ይጠራጠሩኛል የሚል እምነት ነበራት። ታዲያ ማንን እንደምጠይቅ ግራ ቢገባት፣ ምናልባት እኔ ሆስፒታል ስገባ ሰላም ሌላ ቦታ አስቀምጣ ይሆን እንዴ የሚልም ነበራት። ግን እውነታው ያደለም። ወይዘሮ ሜላት ከብዙ ልፋት በኋላ ወርቁን ማን እንደመጠየቅ ባታውቅም ሀና ልጠይቃት ተገዳለች። ምክንያቱም ሀና ስለ ሁሉም ነገር ስለምታውቅ እሷን ማናገር እንዳለባት ወስና ነበር። በሰዓቱ ወርቁን ፈልጋ ፈልጋ ስታጣው ምንም አማራጭ ስላልነበራት ለብቻዋ እየተበሳጨች እና እየተናደደች በነበረበት ሰዓት ምላሴ ሊያናግራት ወደ መኝታ ቤት ሲሄድ በጣም ነበር የተናደደችበት እማዬ ፊትሽ ምን ነው ምን ሆነች ነው አመመሽ እንዴ ሲላት እሷም እንዳላመማትና ደህና እንደሆነች ማረፍ ብቻ እንደምትፈልግ ነበር የነገረችው ግን ምላሴ ፊቷ ላይ ያለውን ነገር ስላየ እማዬ እያመመሽ ከሆነ ለምንድነው የማትነግሪኝ ብሎ ሲጠይቃት እሷ ግን በጣም ነበር የሚጮኸው። ለምንድን ነው የምትጮኸውም እየተረጋጊና እናውራ ቢላትም እሷ ግን በፍጹም መረጋጋት አልቻለችም ነበር አዳ የምላሴ የእናቱ እንደዚያ መሆን ቢያስጨንቀውም ምንም ማድረግ ስላልቻለ ክፍሉን ለቆ እንዲወጣ ስለ ጮኸችበት ትቷት ወጥቷል። ምላሴም በጣም ነበር የደነገጠው። እናቴ እየተሻላት ሳይሆን እያበደች ነው የመሰለኝ ትውስታ ማጣት ወደ እብደት ይወስድ ይሆን እንዴ እያለ ራሱ መጨነነቅ ጀምሯል። ሜላት የተናደደችው በሱ ሳይሆን በወርቁ መጥፋት ነበር፣ ግን ምላሴም በጣም አሳስቦታል። ሀናን ጥራልኝ ብለው ስለነበር በሰዓቱ ሀናን ጠርቶ እንድታናግራት ነበር የጠየቃት። ሀና እማዬ በጣም እየተናደደች እና እየተበሳጨች ነው። በምን እና እንዴት እንደሆነ ሊገባኝ አልቻለም። ግን ማጊትክክል አይደለችም እንደ ድሮዋ በጣም ትጮኻለች፣ ትቆጣለች። ምንም ነገር አላደረኳትም። ባህሪዋ ሁሉ ይረብሏለ። ይሄ ነገር ትውስታን ማጣት ያሳብዳል እንዴ? ብሎ ሀና ሲጠይቃት፣ ሀናም አይ እንደዚህ ሊያደርጋት አይችልም፣ ምክንያቱም ምናልባት ሌላ ነገር በእምሮዋ የፈጠረችው ወይ ደግሞ አለማስተዋሷ አበሳይቷት ይሆናል እንጂ ያለ ትውስታ ማጣት እብድ ሊያደርግ አይችልም ብላ አረጋግተዋለች። እኔ በልጅነቴ የልጅነቴ ሙሉ ለሙሉ ትውስታ እረስቻለሁ ግን እስካሁን ይው እንደምታይኝ ጤነኛ ነኝ ብላ ነገረችው። ሀና አንቺን የተረጋጋሽ እና በጣም በፈጣሪሽ የምታምኝ ፍጡር ነሽ። ስለዚህ አንችና ማዬ ፍጹም አትገናኙም። ምክንያቱም እማዬ ትግስት የሚባል ነገር የላትም አንቺ ስለምትረጋጊና ትግስተኛ ስለሆንሽ ነገሮችን በብልሃት ነው የምታርያቸው። ስለዚህ የማዬ ይለያል ብሏት ነበር ምላሴ እንደዚህ አትበል፣ እማዬ ምንም አልሆነችም ደግሞ ምንም አትሆንም። ብቻ አንተ ምንም አታስብ ደግሞ አንተ እንዳያምን ብላ አረጋግታው ወደ እናቷ ስትሄድ ያልጠበቀቻት ሆና ነበር ያገኘቻት። ወይዘሮ ሜላት በወርቁ መጥፋት በጣም ተናዳ እና በጣም እየተቆጨች ነበር ቆማ ወደዛ ወደዚህ ስትል፣ አናም እናቴ ምን ሆነች ነው እንደዚህ የምትሆኘው? ምንድን ነው ችግሩ ስትላት፣ ወርቆቼ ካስቀመጥኩበት ቦታ የለም ሰው እንዳልጠየቅ ወይ ሰላምን ወይ ምላሴን እንዳልጠየቃቸው ማስታወሴን እንዲያውቁብኝ አልፈለግኩም፣ እና አንቺን ያስጠራውሽ አንቺን ልጠይቅሽ ነው፣ ምናልባት የምታውቂው ነገር ካለ ብላ ስጠይቃት ለሱ ነው እንዴ እንደዚህ የተናደርሽው አለቻት። አዎ ለሱ ነው የተናደርኩት። ምን ማለት ነው ሰላም አስቀምጠዋለች እንዴ የነገረችሽ ነገር አለ ብላ ነበር የጠየቀቻት። አይ ወርቆቹ ከቦታቸው እንደጠፉ ሰላም በባለፈው ተናግራለች ለፖሊሶቹ። ስለዚህ አንቺ ምንም የሚያስጨንቀች ነገር የለም። ዋናው የአንቺ ጤንነት ብቻና ብቻ ነው። ስለዚህ ወርቅ ምንም አይሰራልሽም፣ እማዬ የአንቺ ጤና ብቻ ሊመለስ ነበር ያለቻት ቀለል አድርጋ። ወይዘሮ ሜላትም እንዲህ ቀለል አድርገሽ እኮ የምትናገሪ ወርቅ ከሁለት ሚሊዮን ብር በላይ የገዛሁት ወርቅ ነው። እንዴት እንደዚህ ቀለል አድርገሽ ታይትኛለሽ ነበር ያለቻት። አሁን ምንም ልታመጫ ትችይም፣ ብትናደዴ ፖሊሶቹ እየፈለጓት ነው እርግብን። እርግብ ናት ወርቁን ይዛው የሄደችው። ስለዚህ ፖሊሶቹ እርግብን ከያዟት ወርቆችሽ በሙሉ ይመለሳሉ ነበር ያለቻል። ታዲያ ይሄ ነገር ሙሉ ለሙሉ እርግብ እንዳልሆነች ዛቤት ሴራ የጀመረችው ተረጋገጠ። ምናልባት ሌላ ሰው ከኋላዋ ብዙ ሰው እንዳለ እየተሰማኝ ነው ባዩሺን ጨምሮ። ሀና ይሄ ነገርማ ማወቅ አለብኝ በፍጥነት። ይሄ ጦርነት አሁንም መቀጠል አለበት። ማንነው ጠላቴ? እንዴትስ እኔ ምን አድርጌያቸው የሚለው ጥያቄ ቢፈጥርባትም አሁን ግን እውነቱን አውቃለች። ጠላቷ የአብሮ አደጓ ጓደኛዋ ባዩሽ ስትሆን ምን አድርጋት እንደሆነ አታውቅም። ግን የባዩሽን ጦርነት እሷ ራሷ ከዚህ በኋላ እንደምትፋለም እና ማንንም ሰው በመሀሏ በእሷ ምክንያት መሀል ላይ እንዲገባባት አልፈለገችም ይላል በኋላ መስፍን ባዩሽ እንደሆነች የመታች ካወቀ ወደኋላ ወደፊት ሲል ሳይል እንደሚገላት እና ወንጀለኛ ሆኖ እስር ቤት እንደሚገባ ስላሰበች ይህን ነገር በፍጹም መስፍን መስማት የለበትም ብላለች። አሁንም ቢሆን ወይዘሮ ሜላት ያን ነገር ለማረጋገጥ ርቀት መሄድ አይጠበቅባትም። እዛው ምስጢሩን እዛው ከጎኗ ማገኘት ይችላለች። ስለዚህ ሀናም አረጋግታት የባዩሽ እንደሆነች ይህን ሁሉ ሴረኛ እንደሆነች በጊዜው ልትነግራት አልፈለገችም። ምክንያቱም በጣም ተናዳ ስለነበረ ምን ማድረግ እንዳለባት ስለማታውቅ ድንገት ባዩሽ ጋር ሄዳ ልግደልሽ ብትልና ባዩሽን የማይሆን ቦታ ላይ መታ እስር ቤት እንዲትገባባት ያልፈለገችም። እናሃና ሚስጥሩን ጠብቃለች። እሷ ከእሷ በፊት ባዩሽ እንደሆነ ጠላቷ አውቃለች። ያንንም ያሳወቋት ጆሮና አባቷ የዘሪሁን በሰበሰበው መረጃ መሰረት በፎቶ በመረጃ አድርጎ ያሳያታል። እነሱም ያን ነገር ስታይ በጣም ደንግጣ ነበር። በተለይ የሞተው መኮንንን ስታይ ማን እንደገደለው ከጠየቀች በኋላ በጣም ነበር የደነገጠችው። በመኪና ሰው መጥቶ እንደገደለው እሱ እንደሆነ ፎቶውን ያሰረቀው ሲነግሯት በጣም ከባድ እና ከዙ በዙሪያቸው ብዙ ወንጀለኞች እንዳለ ተረድታለች። ያንን ታዲያ እንዴት ብላ ማውጣት እንዳለባት አሁን ከእናቷ ጋር መመካከር ያለባት ይመስላል። ሌላው አባባ ኖላዊ ያን ነገር ሲሰጧት ይሄ ነገር የአንቺ ፎቶ መሰረቅ ቀላል ሊሆን ይችላል፣ የሞተው ልጅ ህይወት ግን ከባድ ነው። ስለዚህ ለሞተው ልጅ ብለሽ እውነታውን መናገር አለብሽ ለቤተሰቦችሽ ብሎ ነግረዋታል። እሷም እሺ ብላ ነበር፣ ግን አልተናገረችም። ወደ ትምህርት ቤት ከሄደች በኋላ አባባ ኖላ ወይና ጆሮ ወደ ቤት አምርተው ነበር። እቤት ሲሄዱ ወይዘሮ ሜላት መኝታ ቤት ስትሆን ምላሴ ሳሎን ቁጭ ብሎ ነበር። በር ሲንኳኳ እሱ ነው የከፈተላቸው። ሲያያቸው በጣም ደስተኛ ነበር። አባባ እንዴት ነው ወት ይሃን ይያባል ደህና ነው ብሎ ጥያቄ ካቀረበላቸው በኋላ እነሱም ደህና እንደሆኑ ገለጹለት። እሱም በሰላም ነው የመጣችሁት ሲላቸው እናትያችሁን ልጠይቅ ነው ለምን እንመጣለን ብለህ ነው ብሎ ነበረ። ታዲያ አባባ ኖላዊ ፊታቸው ላይ ትንሽ ከፋ ያላቸው ይመስላል። ሃና ስለተወቻቸውና ሃናው ለዋና ዳሯ እዛ ስለሆነ ምላሴ የተረዳቸው ይመስላል አባባ ኖላዊንም ምላሴ እንደ ብሎ ነበር የነገራቸው። ሀና እዚህ ቤት ያለችው እናቴ እስኪሻላት እንጂ ጭራሽ እርሳቸውን የመተው እቅድ የላትም። ከዚህ በፊትም እውነታውን እያወቀች እህታችን እንደሆነች እያወቀች እህታችሁ አይደለሁም እኔ ልጅ አይደለሁም ብላ ትንፍንፍና አድርጋ ለሌባ አሳልፋ የሰጠችን እሷ ናት። ያን ደግሞ ያደረገችው እርሳቸውን ላለመተውና ምርጫ ላለመገደድ ነበረ። ወደኛ እንዳትመጣ እርስዎን ይወዷታል ወደ ሰው እንዳትሆን ደግሞ ቤተሰቦቿ እዚህ ጋ የለንኛ ለዚህ ብላ ነበር፣ እና ፋዘር ምንም ነገር እንዳይጨንቀወት ሀና አሁንም ቢሆን ልተወት ግደ አትችልም። ስለዚህ ግደለውም ተረጋጉ ነበር ያላት። ጆሮም እንዴት ነው እንደዚህ የምትለው? ቀለል አድርገ ሀና ኮ ውሏና ደሯ እዚህ እናንተ ቤት ነው። በዛ ላይ ከቤተሰቦቿ ጋር ነው ጥሩ ጊዜ እያሳለፈች ያለችው። እናም ለምንድን ነው እንደዚህ የምትለው? እኛ ኮ እውነታውን ተቀብለነዋል። ስለዚህ ፋዘርም ቢሆኑ አሁን ምንም ችግር የለባቸውም ነበር ያለው። ላሴ ምንም ማለት ስላልቻለ ዝም ብሏቸው፣ በቃ እማዬ ልጥራላችሁ እና ከእሷ ጋር ተጫዋቶ ብሎ እናቱን ጠርቶላቸው እሱ ወደ መኝታ ቤት ገባ። ወይዘሮ ሜላት ጋር ሲገናኙ እንግዲህ ሁሉንም ነገር ሊነግሯት ወስነው ነው የመጡትና ለመናገር ወደኋላ አላሉም። ሰላምታ ካተቀራረቡ በኋላ አሁን ጤነኛ እንደሆነች እና በጣም እንደተሻላት ስትናገር ነበር። አባባ ኖላ ወይም እግዚአብሔር ምሮሻል፣ ያቺን ሰይጣን የሆነች ጓደኛሽ ከአደመ ከልብ አድርጋሽ ነበረ ነበር ያሏት። ምን ምንድን ነው የምታወሩት ብላ እሷን በመደናገር እና በመደንገጥ ደግመው እንድነግሯት ጠይቃቸው ነበር ጆሮም አዎ እርግብንዝ ቤት ያመጣቻት እና ሴራውን የጠነሰሰችው ባዩሽ ናት። ከባዩሽ ጋር ደግሞ የሚሰራ አንዱ ሰውዬ አለ። ስለዚህ እርግብ ብዝ ቤት የመጣችው ለገንዘብ ብላ ተልካ ነው እንጂ እውነተኛ ልጅሽ እንዳልሆነች አንቺም እኮ ታውቂ ይሆናል ብሎ ነበር። አዎ ማናት ጓደኛዬ ብላ ስትጠይቅ፣ እሷም ባዩሽ የተባለችው ሴረኛ ናት። እሷ እኮ ናት እንዲህ ይህ ሁሉ ያደረገችው ወጥመድ ውስጥ ለማስገባት ብላ አንቺን ብለው ሲነግሯት፣ እሷ ግን ነገሩን ችላ በማለት እና ምንም ባለማስታወስ የመሰለ ምንም ነገር እንዳልገባት ሆና፣ አይ እኔ የምታወሩት ነገር ምንም አልገባኝም ነበር ያለችው። እንዴ እርግብን አታስታውሻትን ብለው ሲጠይቋት በፍጹም እርግብ ማናት? ምንድን ናት ብላ ነበር የጠየቀችው። እነሱም ነገሩ ሆኖ የተዋ ስላልገባቸውና እች ሴትዮ አሁንም አልዳነችም፣ ጤነኛ አይደለችም ብለው ምንም ማለት አልቻሉም። ከዛም እኔ ማረፍ አለብኝ እናንተ ተጫወቱ ብላ ስትሄድ በጣም አባባ ኖላዊ ይችን ሴትዮ አስቀይመናታል፣ መናገር የሌለብንን ነገር ተናግረናታል ብለው ለጆሮ እየነገሩት ነበር። በእርግጥ ለእሷ ትልቅ መረጃ ነው የሰጧት። እሷ ግን ማስታወሷን አሁንም እንዲያውቁባት፣ ማንም ሰው እንዲያውቅ አልፈለገችም። ታዲያ አባባ ኖላዊ እንዲሁ መነገር የሌለብንን ነገር ተናግረን አስቀይመናት ይሆን እያሉ ሄደዋል ወደ ቤታቸው። እሷም እንግዲህ ዝም ብላ ወደ መኝታ ቤት ከገባች በኋላ ጠላቷ ባዩሽ እንደሆነች ካወቀች በኋላ ምን ማድረግ እንዳለባት መወሰን ተገዳለች እና ከትምህርት ቤት ከተመለሰች በኋላ ወደ መኝታ ቤት አብረው ቁጭ ብለው እያወሩ ነበር። አንዬ ልጆቼ በጣም ተጨንቀዋል፣ ሰላምና ምላሴ አሁንም ስለኔ እኔ መታመም እና አለማስታወስ በጣም የተጨነቁት። ስለዚህ ከነዚህ በኋላ ማስታወሴን መናገር አለብኝ ለልጆቹ። መስፍን ግን ይህን ነገር ማወቅ የለበትም ታወቀ በጣም ከባድ ችግር ነው የሚፈጠረው ብላ ነገረቻት አናም እሺ እማዬ በጣም ደስ ይለኛል አዎ ምላሴ ከምንም በላይ ተጨንቋል ያንቺስ ትውስታ መመለስ ቢያውቁ በጣም ደስተኛ ይሆናሉ ስለዚህ እማዬ ማታ ሰርፕራይዝ እናደርጋቸው ምናም ብለው ተነጋገሩ እሷም በዚህ ተስማምታ ነበር ታዲያ ወይዘሮ ሜላት ይህን ለመናገር ስትወስል ለመስፍን እንዳይነግሩት ቃል አስገብታቸው ነበር ከነገረቻቸው በኋላ ይህን ነገር ማንም እንዳያውቅ ኋላ ማንም ሰው ከነሱ ውጭ ወይዘሮ ባዩሽን ብትሆን እንዳታውቅ አስጠንቅቃ ነግራቸዋለች። ሀናም ይህን ነገር የወይዘሮ ባዩሽን ሴራ መጀመሪያ ቀድሚያ ስርታ ስለነበረ ሀናም እንደዛ ብላ ስትነግራት እኔኮ አባዬ ነግሮኛል፣ ግን ምን ብዬ እንደማስረዳሽ ግራ ስለገባኝ ነው ዝም ያልኩሽ። በዛ ላይ ደግሞ ባለማስታወልና በችኮላ ሂደሽ ሰው ጋር ትታያለሽ ብዬ ስላሰብኩ ነው እንጂ እኔ ሰምቻለሁኝ፣ ትናንትና ነው አባዬ ነገረኝ፣ ብላ ሃናም ለእናቷ አባቷ የነገራትን በሙሉ ነገረቻት። እና እናቷንም ይቅርታ አድርጊልኝ ብላ ጠይቃት ነበር። ሀንዬ፣ ምንም ችግር የለውም፣ ከዚህ በኋላ ምን ማድረግ እንዳለብኝን ያውቃለሁ፣ ብላ ለልጆቹ ይህንን ደስታ ካበሰረቻቸው በኋላ ሁሉም ተቃቅፈው በደስታ ሲፈነጯ አምሽተዋል። ታዲያ ይህን ነገር አሁንም ቢሆን መስፍን አላወቅም መስፍን የባለቤቱ ትውስታ መመለስ ጭራሽም አላወቀም፣ ወደፊትም አያውቅም። ምክንያቱም ባዩሽን የስራዋን ከሰጠኋት በኋላ ቀስ ብለን ለመስፍን እናስረዳዋለን ብለው ስላሰቡ። ሰላም አባዬ ማወቅ አለበት እንዴት እንደብቀዋለን? ብላ ነበር። ግን በፍጹም ይህን ማድረግ የለብንም። እኛ አሁን ማስታወሳችንን ጠላቴን እስከማውቅ ድረስ ማንም ሰው ማወቅ የለበትም። ጠላቴን ማወቅ የምችለው ትውስታዬ እንደተመለሰ ካወቁ ጠላቶቼ ይርቁኛል። ስለዚህ ጠላቶችን ማወቅ የምችለው ትውስታዬ እንዳልተመለሰ ሆኜ ነው ብላ አስረድታቸዋለች። ምላሴና ሰላምን በዚህ ተስማምተዋል፣ ምክንያቱም ጠላታቸውማ እንደሆነ ማወቅ ስለሚፈልጉ። ሀናም የእናቷ አጋዥ ናትና እናቷ ሁሉንም ነገር አብራ እያገዘቻት ከጎኗ ሆና ሁሉም ነገር እንደሚጨርሰው ቃል ገብታለታለች። ሌላው አባባ ኖላዊ ነው። አባባ ኖላዊ አሁንም ቢሆን በሳና ጉዳይ በጣም ይጨነቃሉ። ተምቹም አንድ ምክር አምጥቶላችኋል። ሀያው ለምንድን ነው የማታገቡት ብሎ ጥያቄ አቅርቦላቸው ነበር። ደግሞ ይሄንን ወሬ ከየታመጣኸው ሀና ነበረ ከልጅነቷ ጀምሮ ለምን አታገባ ማታገባ እያለች ስጨቀጨቀኝ የነበረው። አሁንም እሷ አለካ ነው እንዴ ብለው ነግረውት ነበር። ጆሮ ግን ማንም እንዳላከው እና ከዚህ በኋላ ሀናን ቤተሰቦቿን መርጣ እንደሄደች ስለዚህ እርሳቸው አግብቶ የራሳቸውን ህይወት መምራት እንዳለባቸው ነገራቸው። እኔ መድን ያለም ቸር ነው፣ ሁልጊዜም ለእኔ የሚያደርግልኝ ነገር ከምጠይቀው በላይ ነው። በዛን ሰዓት ሚስቴ ትታኝ ስትሄድ አንዬን ሰጠኝ። አንዬ ደግሞ ቤተሰቦቿን አግኝታ ስትሄድ ይኸው አንተን ሰጥቶኛል። ስለዚህ ብቸኛ አይደለሁም፣ ሰው አያስፈልገኝም። እኔ አግብቼ ሲሄድሳ ሌላ ሰው ይሰጠኛል እያሉ ነው ብሎ ጠየቋቸው ነበር አይ አንተ መቼም ማት ቤት አትሄድም። አንተን ጭራሽ የምታገባ ሴት አይነ ውር መሆን አለበት ብለው ቀልደውበታል። እሱም ደስት ገጣሙን አያጣም። ስለዚህ አንድ ቀን እንደማገባ ተስፋ አደርጋለሁ ብሎ ነገራቸው። በዚህ እየተቀላለዱ ነበረ። ተምቹና ጆሮና አባባ ኖላዊ። ሌላው እንግዲህ ወይዘሮ ሜላት ባዩሺን ምን ታደርጋታለች የሚለው ሳስብ በጣም ከባድ ነው ምክንያቱም የአብሮ አደግ ጓደኛዋ እንደዚህ አይነት ሴራ ስታደርግባት፣ እንግዲህ ከባድ ነው። ስሜቱ በጣም ከምንም በላይ በጣም ከባድ ነው። ቪዲዮ በዚህ ነበር ያለቀው። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ስለምትከታተሉኝ ከልብ ነው ማመሰገነው ወድ ቤተሰቦቼ እና በቀጣይ ቪዲዮ እንግዲህ አብረን የምናየው ይሆናለ የባዩሽና የሜላት ጓደኝነት ሜላት ይህን ሁሉ ግፍ አሳልፋለች። ባዩሽ ይህን ሁሉ ግፍ ሰርታለች። ምን ይፈጠር ይሆን?